ሰላም ጤና ይስጥልኝ የተከበራችሁ ወዳጅ አድማጮቻችን፣ ከሀገር ውስጥ ነው ከሀገር ውጭ ያላችሁ ሉል ብራን ነኝ። አብራችሁን ቆዩ ሰብስክራይብ እያረጋችሁ እንድትደግፉኝ በአክብሮት እየጠየቀ ወደ ዜና ምራቸዋለ። አብራችሁን ቆዩ። የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያኔ አርነት ህወሓትን ከግንቦት 5 2017 ዓም ጀምሮ ከፖለቲካ ፓርቲነት መሰረዙን አስታውቋል። ቦርዱ ባወጣው መግለጫ እንዳሳወቀው ህወሓት ከየካቲት 5 2017 ዓም ጀምሮ እገደ በመጣሉ ህወሓት የሚጠበቅበት የእርማት እርምጃ እንዲወስድ የተሰጠውን ጊዜ በማጠናቀቁ በድርጅቱ ላይ የመሰረዙ ውሳኔ አሳልፈዋል። ከአራት ዓመት በፊት በትግራይ ውስጥ ከተቀሰቀሰው ጦርነት ጋር በተያዘ በአገሪቱ ውስጥ ምክር ቤት በሽብር ቡድንነት ተፈርጆ የነበረው ህወሓት በኃይል እንቅስቃሴ ውስጥ በመሳተፉ በብሔራዊ ምርጫ ቦርድ ተሰርዞ እንደነበረ ይታወሳል። ህዝባዊ ወያኔ አርነት ትግራይ በአመጻ ድርጊቱ በመሳተፍ የተነሳ በአዋጅ ቁጥር ሺ 1162 በ2011 አንቀጽ 98 መሰረት ከፖለቲካ ፓርቲነት መሰረዙ ምርጫ ቦርዱ ባወጣው መግለጫ ላይ አስታውሷል። ነገር ግን በፌዴራል መንግሥትና በትግራይ ታጣቂዎች መካከል ለሁለት አመት ሲካሄድ የቆየው ጦርነት በፕሪቶሪያ ስምምነት መቀምጫ ተከትሎ የኢትዮጵያ ምርጫ ቦርድ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅን ለማሻሻል ባወጣው አዋጅ አማካኝነት ህወሓት በልዩ ሁኔታ ለመመዝገብ ችሎ ነበር። የምርጫ ቦርዱ ዛሬ የፓርቲው መሰረዙን አስመልክቶ ባወጣው መግለጫ እንዳሳወቀው በአዋጅ ቁጥሩ 1332 በ2016 ተከትሎ ባወጣው መመሪያ ቁጥር 252016 እና ቦርዱ ምዝገባ ተከትሎ እንዲፈጸም የሰጠውን ትዕዛዝ ህይወት ባለማክበሩ በተለየ ጊዜ ማሳሰቢያ ቢሰጥም ፓርቲው በህግ የተጣለበትን ግዴታ አልፈጸምም ተብለዋል። ከዚህ ባሻገር ፓርቲው አምኖበትና ተስማምቶበት ከቦርዱ የተቀበለው የፓርቲ ህጋዊ ሰውነት ማረጋገጫ አላውቅም ማለቱን በመጥቀስ ህጋዊ ሰውነት በዚህ ሰነድ ላይ አይረጋገጥም ማለቱን ገልጾ ህግና መመሪያን ለማክበር ፈቃደኛ ባለመሆኑ መቆየቱ ቦርዱ በመግለጫ ላይ ጠቅሷል። ፓርቲው በልዩ ሁኔታ ሲመዘገብ በህግ የተዘረዘሩ ሰኔዳዎችና የፓርቲ ፕሮግራምና የፓርቲ ማተዳደሮችን ድንብና የፓርቲ አመራሮች ስም ዝርዝር ከፍርማ ጋር ለቦርዱ ባለማቅረቡ ነው የተጠቀሰው። ነገር ግን ህወሓት ህጋዊ ሰውነት እንዲሰረዝ የተላለፈው ውሳኔ እንዲነሳ ሚያዝያ 13ና ሚያዝያ 18 2015 ዓ.ም ለቦርዱ ባቀረበው ጥያቄ በልዩ ሁኔታ ፓርቲ ሆኖ ለመመዝገብ እንዲቀርብ የተጠየቁ ሰነዳዎችን አንዳቸውንም አያይዞ አለማቅረቡ ቦርዱ በመግለጫው ላይ አመልክተዋል። ቦርዱ በጻፈው ደብዳቤ ለህወሓት ሐምሌ 19 2016 ዓ ም ፓርቲው በልዩ ሁኔታ የሚመዘገበው አዋጅ በታወጀው በሁለተኛ ወር ጥያቄ ሲያቀርቡ በወቅቱ የአዋጅ ዓላማ አፈጻጸምና በአዋጅ መሰረት በልዩ ሁኔታ ፓርቲ ሆኖ የመመስገብ ሂደቱ በግልጽ አስታውቆ ነበር። ይሁንና ለህዝቡ ይፋ የሆነውና አዋጅ ዓላማው ላይ አፈጻጸም በግልጽ ባለማወቁና ባለማረዳቱ አዋጁ የተመለከተው ሰነዶቹን አያይዞ ባለማቅረቡ በአዋጅ የተጠየቀ የምዝገባ ስርዓት በመፈጸም ምዝገባው ማከናወኑን ቦርዱ ገልጾ ነበር። እስሬ ወደ ጋዛ ምግብ እንዳይገባ ማገዷን እንደ ጦር መሳሪያ እየተጠቀመች ነው ተባለ። እስሬ ለዓለም አቀፍ ጋዜጠኞች ወደ ጋዛ እንዲገቡ አትፈቅድ ከ200 በላይ ጋዜጠኞችን በስራ ላይ ሳሉ ገላለች። በጋዛ ያለ ሁኔታ ለመመስከብ ህይወታቸውን ለአደጋ ከጋለጡ ጋዜጠኞች በተጨማሪ ዓለም አቀፍ የሰብዓዊ እርዳታ ድርጅቶች መረጃዎችን እያወጡ ይገኛሉ። የዓለም አቀፍ መስቀል ማህበር ምክትል ዳይሬክተር ማስቆት ፖኳ እንደምኑት በጋዛ ላይ ያለ የንጹሃን ሰዎች በተደጋጋሚ ከመፈከናቸውና ዘውትር ለጥቃት ከመጋለጣቸው ባሻገር ሰብዓዊ እርዳታን በማስተጓጎሉ እየተፈተኑ ይገኛሉ ስል ተናግረዋል። በፍጹም ከዚህ በላይ ሁኔታው እንዲባባስ መፍቀድ የለብንም ስለ አክለዋል። የተኩስ አቁም ስምምነት ጥሶ እስራኤል ወደ ጋዛ የምታደርገው ወረራ ቀጥላለች። ወደ ጋዛ የሚወስዱ መንገዶች በእስራኤል ተዘግቶ ምግብና መድኃኒት ጨምሮ የሰብዓዊ እርዳታ ተቋርጧል። ሁለተኛ ዙር የተኩስ አቁም ስምምነት የሚተገበርበት እድል በጦርነት ዳግመኛው መጀመሩ ምክንያቱን ጠባብ አድርጎታል። እስራኤል ከጋዛ ሙሉ በሙሉ ከወጣች ሀማስ የተቀሩትን ታጋጮችን በአጠቃላይ እንደሚለቅ አስታውቋል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እና የተቀሩት አክራሪ የስሬ ባለስልጣናት ይህን መቀበል አይፈልጉም። የጋዛ ፍልስጤማውያን ባዮዳን ስፍራዎች እንዲተኩኑ የሚፈልጉት አክራሪ ብሔርተኛ የስሬ ፖለቲከኞች ኔታንያሁ ወደ ጦርነት እንዲመለሱ ይፈልጉ ነበር። ይህን ካላደረጉ የፖለቲካ ህይወታቸው ጥያቄ ውስጥ ይገባል።